መቃብር ቅጣት ማለት ምንድን ነው እሱ? የመቃብር ቅጣት አንድ ሰው የሰራበትን ወይ በዱንያ ላይ ያለው ነገር የሰራው ነገር የመጀመሪያው ከጣራ ሞት ጀምሮ መሞ ለክ ጣራ ሞት ሲገባ ወደ ጣራ ሞት ሲገባ ከዛ ጀምሮ ቅጣቱ ከዛ ይጀምራል። ከቀብር ከቀብር ራሱ ወደ ቀብር ራሱ ሳይደርስ ማለት ነው። ከዛ ይጀምራል ከ ከጣራ ሞት አ ቅጣቱ ማለት ነው። ምን ቅጣቱ ማለት ነው? ጣረ ሞቱ ራሱ ቅጣት ነው፣ አንዱ የመቃብር ቅጣት። አዎ፣ አዎ፣ ከዛ ይጀምራል ነው። ሳይጥር የሞተ ጻድቅ ነው ማለት ነው። ሳይጥር የሞተው የተሻለ ጻድቅ ነው ማለት ነው። አሁን እዚህ ጋር ጣረ ሞት በሰው ላይ በሰው ላይ ይለያያል። አንድ ሰው በጣም የሚባስበት ሰው አለ በቀላሉ ደግሞ ሩህ የምትወጣበት አለ። ስለዚህ እዚህ ጋ አንተ በአይን ወይስ ደግሞ በመዳሰስ አንተ የሚታወቀው ነገር አይደለም። ቅጣቱ አላህ በዛው እዛን የራሱ መቅጣት ጀምረዋል። ግን አንተ ያታውቅም እንዴት እንደሚቀጣ ያ ሰው እየተቀጣ ያለ ሰው እሺ ከዛ ይጀምራል። ከዛ ደግሞ የቀብር ቆይታ ወይ ያ ደግሞ ከጣራ ሞት ቀጥሎ የቀብር ቅጣት አለ። ቀብር ቅጣት ደግሞ በጣም ከዛኛው የጣራ ሞት የሚብስ ከጀሃነም ወይስ ገሃነም ከመግባት ደግሞ ከዛ ደግሞ ያነሰ የሆነው ወደ ጀሀነም የሚገቡት አላህ ወይ እዚሁ ቅያማን አታቆምብን፣ ለምን ይሄ እዚህ ቀብር ቅጣት ውስጥ ይሄ እንኳን ይሄ ይሻለናል ብሎ ይለምናሉ? እዛ ሆኖ ማለት ነው። ኦኬ የመቃብር ቅጣት ከሚያስቀጡት መካከል ምንድን ነው እሱ እስኪ ንገረኝ። እሱስ የ የቀብር ቅጣት የሚያስከትለው አንተ በኩፍር ላይ መሞት ነው። ማንም ሰው አላህን ያመፀው አመፀኞቹ ከዚህ ይጀምራል፣ ከጣራ ሞት ይጀምራል ብንላል። ይሄ ሁሉ ቅጣት የሚያስከትለው ለአመፀኞች፣ አላህን ያመፁት፣ አላህን የካዱት አመፀኞቹ ከመንገድ የወጡ ነው። ሁሉም ከዚህ ይጀምራል። ሙስሊም በመቃብር ውስጥ ይቀጣል። ሙስሊም ስትል ሙስሊም ሆኖ ሙስሊም ሆኖ ሁሉም ጻድቃን ያልሆኑ አለ፣ ጻድቅ የሆነ ደግሞ አለ። ዋነኛ የመቃብር ቅጣት ምክንያቱ ምንድን ነው? እሱ ዋነኛው ጻድቅ አለመሆን ነው። አይደለም ልብስን ሽንት ከነካ ነው ልብስ የተነካ ልብስን ሽንት ከነካው ነው በመቃብር ውስጥ የምትቀጣው? አዎ ይሄን ደግሞ አንተ ያየው ወን ትንሽ አዲስ አለ ይሄ ይሄም ያስቀጣል። ኖ ኖ ትንሽ ሳይሆን ክርስቲያን ክፈተው አንዴ የመቃብር ቅጣት ዋነኛ በመቃብር ውስጥ እንዴት ነው ቅጣቱ? ቅጣቱን ታውቀዋለህ እንዴት እንደሚቀጣ? ቅጣቱ እንዴት ነው? ቅጣቱ እንዴት ነው? ነኪርና ሙንከር የሚባሉት ትጠይቃለሁ ስለ አላህና ስለ ዲኑ ይጠይቃለሁ መጀመሪያ ላይ ከዛስ፣ ከዛ ሰውዬ ካልመለሰ፣ ከዚያ ይጀምራል በመዶሻ እየመቱ ወደ ሰባት መሬት ውስጥ እያስገቡ በመዶሻ ማፈራት ነው። በመዶሻ የሚመቱት ማለት በመዶሻ አርገው እዚህ ጆሮ ውስጥ ነው ብረት የሚከቱታ፣ በብረት በመዶሻ ይቀጠቅጡታል። ምን ጆሮው ምን የጋለ ብረት ወይንም ብረት እዚህ ውስጥ ጆሮ ውስጥ ያርገው በመዶሻ ነው የሚመቱት አይደል? አታቀላቀለው፣ አዲሱን አታቀላቀል። ቀጥል። እሺ፣ አንተ የምትለው የሆነ ሰው አንተ ምስጢር የምታወራን አሁን እያልከ ያለው በጆሮ ውስጥ የጋለን ብረት እያስገቡ ይመታሉ፣ ያልከውን ሐዲስ፣ እሱ ምስጢር አንድ ሰው ከሁሌት ሰው ጋር ምስጢር ያወራል። ሰው ደግሞ እንዲሰማው የማይፈልገውን ሰው ከኋላ ቁሞ ይሰማዋል። እንደዛ ምስጢር የሚሰማ ተደብቆ ከሆነ እንደዛ ነው የሚቀጣ። እንደዚህ ጆሮ የሚጠባ ከሆነ ጆሮ ጠቢ በመዶሻ ይቀጠቀጣል ማለት ነው። ቅጣቱ በእንደዛ አለ አልኩ። ቴንክዩ። ሱራ 9 61 ስልሳ ላይ ነብይ ጆሮ ይባላል። ጆሮ ጠቢ ነው ነብይ። ስለዚህ በመቃብር ይቀጣል ማለት ነው። ሉክ ሀዲሱ ቡልጓር መሪም 104 ላይ የመቃብር ቅጣት በዋናነት ከሚያስቀጡት ውስጥ አንዱ ሽንት ነው። ሽንት ነው ሽንት ልብሳችሁን ከነካ በመቃብር ውስጥ በመዶሻ ትቀጠቀጣላችሁ። አንብበው፣ ክርስቲያን አዲሱ ይነበብ፣ አንዴ አብዱልከሪም ይነበብን፣ አዲሱ። ከዛ በኋላ ታስረዳለህ፣ አንዴ ለሰዎች ግልጽ እንዲሆን ምን ይላል? አልሐኪም እንዳስተላለፈው ያለ መልእክተኛ እንደተናገረው ምን ይላል? ዩሪኔሽን ኢዝ ዘ ሜን ኮዝ ኦፍ ዘ ፐኒሽመንት ኢን ዘ ግሬቭ፣ ሽንት መሽናት ዋነኛው በቀብር ቅጣት ምክንያት ነው ብሎ ይናገራል። ስለዚህ ሙስሊሞች ልብሳቸው ላይ ሽንት ከሸኑ ዋነኛው የቀብር ቅጣት የሚያጋጥማቸው ወይ ምንድነው በሽንታቸው ምክንያት ነው ብሎ መሐመድ ተናግሯል። ስለዚህ ሽንት ሲሸኑ ልብሳቸውን ከነካቸው በመቃብር በመዶሻ ያደርገው ሰባተኛ ምድር ይልከዋል፣ ያወጣዋል። አሁንም በመዶሻ ወስ ያደርገው ይልከዋል። የመቃብር ቅጣት አንዱ እነኝ ናቸው፣ በመዶሻ መቀጥቀጥ። ምድሪቱን እንደዚህ ትመጣና እንደዚህ ጭምቅ ስኪዝ አርጋ እንትናቸውን እንደዚህ አጥባ፣ ልክ ልብስ አጥባችሁ እንደሚጨምቁ እንዲህ ጭምቅ ታደርጋቸዋለች፣ ጭምቅ ታደርገዋለች። የሆነ ቀን የዛሬ ሰላሳ ምናምን ዓመት ላይ አንተ በሰማንያ ዓመቱ ከሞተ ከአይ ቲንክ ሀያ ዓመት ላይ የሆነ የሆነ ቦታ ሆቴል ሽንት ስትሸና እንዲ ስታራግፍ ሱሬህን ህን ነክቶሃል ብሎ በመዶሻ አድርገዋል። ከዛ ሰባተኛ ምድር ይልከዋል። ከዚህ ሁሉ ብልትህን ቁረጠው በመቃብር ቅጣት እንዳትቀጣ ምክንያቱም ከመቃብር ቅጣት ዋነኛው ሽንት ስለሆነ ማለት ነው። ነብዩ ላይ ነው ይዘ እንኳን ሽንቱን እንትኑን የዘርፍ እሳሹን ራሱ ላይ ነው የሚለቀው። ዋና ከሚቀጠቀጠው አንዱ ወሱ ይሆናል ማለት ነው። ንጽህና ጉዳይ ከሆነ ሰዎች ልብሱን በእጃቸው ነው የሚጠርጉለት። ኤኒዌይስ ከሽንት አልፎ ላውላ የሚርእ ስለሆነ ነብዩ ማለት ነው። ግን ምን ያህል ተረት ተረት እንደሆነ አስተምሮቱ የምታውቁት። ገና ለገና ሽንት እንደዚህ ድንጋይ ይዘው ብልታቸውን ሲፈገፍጉ አላያቸው። በመቃብር ላለመንቀጥቀጥ እኮ ነው ውጭ አለም ላይ ያደርጉትአዳምተኝ አክሰሩ ምነልበውል ይሄ አብዛኛው የቀብር ቅጣት ይላል። ምነልበውል ከሽንት የሆነ ከሽን ይሆናል ይላል። ይሄ ማለት ማን ነው ከሽንት የምጸዳ? ማንስ ነው ከሽንት ማይጸዳ? የምለው እናየዋለን? መጀመሪያ ማለት ነው ከሽን፣ ማንኛውም ሙስልም የሆነ ሰው ወደ ሽንት ቤት ሲገባ በውሃ ይገባል ማለት ነው በውሃ ይገባል፣ ይታጠባል፣ አንድም ሽንት አይነካዋል ማለት ነው። ስለዚህ ከሽንት የማይጸዱት እነማን ናቸው? እስላም ነው ወይ ካፍር ነው የሚለው እዚህ ጋር እናየዋለን። እስላም አንደኛ ሙስሊሞች በየጊዜ ይታጠባሉ፣ በየቀን አምስት አውቋት ሰላት ይሰግዳሉ። ስለዚህ ከሽንት ራሳቸው ናቸው ማለት ነው፣ ከሽንት የጸዱ ናቸው። ቆይ ቆይ ቆይ አዳምጠኝ አዳምጠኝ አዳም፣ ስለዚህ በድንጋይ መፋቅሽን ተመጥራት ነው። እንደ ወገኖች በድንጋይ ብልት እነዛ እንደዚህ ሲፈትገው መዋል መጽዳት ነው እ በድንጋይ ሲፈትጉ ታላያችሁ። ድንጋይ ይዞ ወዲያ ጎርደ በእናት እንትና ቪዲዮ ይኖራችኋል። የራምዚ ቪዲዮ እንዴት መፈጠግ እንዳለብህ እያለ እየተንጎራደደ በድንጋይ ሲፈትግ ያባ አንድ የተታጠብከዋለህ ምንድን ነው? በድንጋይ መፈጠግ ብልት ከርክር ይዛል ረፍ ከዛ ያኛው በፈጠገበት ደግሞ ሌላኛው ይፈትግበታል፣ ቀጣይ ማለት ነው። በዛ ድንጋይ ወይን ይፈትጋል። ሶስት ድንጋይ ደግሞ ተጠቀሙ ለቂጣችሁ መጥረጊያ ብሏል። ጫላ እዛ ጋ ቂጡ መጠረገበት እዛ ጋ ገብረመድን ገብረ መድን ደግሞ ብልቱን ይፈትጋል። እዛ ጋ ቂጡ መጠረገበት እዛ ጋ ደግሞ ገብረ መድን ብልቱን ይፈትግበታል። ሁሴን ቂጡን በጠረገበት ድንጋይ እዛ ጋር ደግሞ ኡመር ብልቱን ይፈትግበታል። ይህ ንጽና አለን ባክ። ኤንዌይስ እንደዚህ አይነት ተረት ተረት እኛ አናምንም። ስለማናምን የቀብር ቅጣት የሚባልም ከጅምሩ የለም፣ ነቢያቶች አልሰበኩትም። አንድም ነቢይ ከመሐመድ በስተቀር ይህንን ተረት ተረት የሚያውቅ የለም በመቃብር ውስጥ ሽንታችን ስሸና ከነካን መልአክ ልኮ በመዶሻ ይወግረናል፣ ምድር እስኪዝ እንደዚህ ትጨምቀናለች፣ የሚል እንደዚህ አይነት ተረተረት ከመሀመድ አስተምሮ ውጭ የለም። ይሄ ተረተረት ይህም ተረተረት ደግሞ ከሰዎች ሰማና፣ ሰዎች ሁለት ሴቶች መጥተው ለአይሻ ሆን ብለው ሲፎግሯት የነገሯትን ሄዳ መሀመድን ስትጠይቀው እውነት ነው፣ እውነት ነው። ይሄ ነገር አሁን በመቃብር ውስጥ ቅጣት አለ መገረጥ መጣልኝ። በመቃብር ውስጥ ቅጣት አለ። ከዛ ሲያልፍ ምን አለ? ሰምቻለው፣ አይቻለው በመቃብሩ ሰዎች ሲጮሁ ሲያለ እሱ የቅጣታቸውን ምክንያት ሽንታቸውን ሲሸኑ ሱራቸውን ነክቷቸው ነው አለ። ይሄ የትኛውም ነብይ አላስተማርም። የለም እንዲህ ከሙሐመድ በፊት እውነተኞቹ ነቢያቶች እንደዚህ አይነት ተረት ተረት አላስተማሩም። ይሄ ተረት ተረት እውነት ቢሆን እነሱንም ስለሚመለከተው የመቃብር ቅጣት ቢኖር ከመሐመድ በፊት የነበሩትንም ሰዎች ስለሚመለከት አስተምሮቱ ሊኖርና ሊገኝ ግድ ይላል። ግን ይሄ ተረት ተረት ማለት ብቻ ይቀራል፣ ሙሐመድ የአብደላ ልጅ ላይ የሙተሊብ የልጅ ልጅ ላይ ይቀራል ማለት ነው። በዚህ ለሰለጠነ ዘመን ብልትን ሸራተን ገብተ ከዛ ስትወጣ ሶስት ድንጋይ ይዘ እንዲ እንዲ እንዲ ጎርደድ ጎርደድ እያልክ ስፈገፍግ፣ በዛ እጅ ተዛ ልበራ ልትጨባብጥበት ከዛ ጽዳት ሴቶችስ ውስ በምን ይጠረጉት? ሶስት ድንጋይ ይዘው እነሱም እንደዚህ እየፈጠጉ ይዙሩ፣ ሽንታቸው እንዳይነቸው። ለመሳደብ ነው ያስገባኝ፣ ወይስ ጥያቄውን እንድመልስልን ነው እንትን ያልከኝ የጠየቀኝ? ይሄ ተረት ተረት ከመሐመድ በፊት ይታወቃል። ቆይ እስቴ ቆይ እስቴ ይሄ ነቢያቶቹ አስተማሩ አላስተማሩ እሱን እኔ አላወኩም፣ ግን በነቢዩላህ ሙሴ ጊዜ ዘመን በተውራትና በተውራት ላይ ማለት ባይብል የምላቸው እንኳን ራሳቸው ሽንት ከነካቸው ወይ ቆሻሻ ነገር እንደዚህ ምንጅሰው ነገር ከነካቸው ያ ቦታ ትቆረጣለች ራሱ እንጂ በውሃ እንደማጸዳ በእስላም ውስጥ ተምረናል።

ታፋቸውን ከነካቸው ለምሳሌ ታፋቸው ይቆረጣል ማለት ነው። እጃቸውን ከነካቸው እጃቸው ይቆረጣል። ሽንት ከነካቸው ማስረጃውን እንያ ውስጥ ሽንት ነክቷል ብለ ታፋን ስትቆርጥ ማስረጃውን ክፈተው። እስኪ አብዱርከሪም ብዙ ተረት ተረቶች ስላሏችሁ ሽንታችሁ ተታፋችሁ ከእግራችሁ ይልቅ ክብር ስላለው ይህ ነው። ስን ማስረጃን ማስረጃውን አንድ ክፈትነት ይሄ አዲስ የሚያሳየው ሙስሊሞቹ ማስረጃውን ቅድሚያ ላወራሃት ማስረጃ ከአዲስ ትቀበላለህ። እስቲ እንየው። እስቲ እንደዛ አይነት ተረት ተረትን በደንብ ደስ ስለሚለን እንሳቅበት አይተን ሽንት ሲነካቸው አካላቸውን ይቆርጣሉ። እኔ ያው እንዳለ ነቢያቶች ትቀበላለ ችግር የለውም? አዎ አቀበላለሁ። እኔ ያው ምክንያቱም ዊች ሚንስ ከመሐመድ በፊት የነበሩ ሰዎች እንዳለ አካለ ጎደሎ ናቸው ማለት ነው ወይ? ቀልድ። ለማንኛውም ክፈትልን፣ ኔቱ ጋር ነው ያለው። እኔ እኮ ሁለት ሺህ አስራ ስምንት ብዙ ስቀን ነበር፣ ሁለት ሺህ አስራ ስምንት ሚያልቅ ያልቅ ይመስሎኝ ነበር። ተረት ተረታችሁ መቼም አያልቅም እኮ። አካላታቸውን ይቆርጡታል። እስኪ እኔ ያው አብዱልካዲም አሁን ለጊዜው ወይ ሀዲሱን ቁጥሩን ታውቀዋለ? ክርስቲያን ይከፍትላልሮን ላቅ ቁጥሩን ብታቀው ክርስቲያን ይከፍትላል። ኤሬስ ግን ሎክ አብዱል ከሪም ይሄ በየትኛውም ነቢያት እንኳን ብልታቸውን አካላቸውን ቆይ፣ ዋናው አብዱል ከሪም ዋናው ቱቦ እኮ ኦሪጂናሉ ሶርሱ ከብልቱ ነው የሚወጣው፣ አይደል ሽንቱ እና እኔ ከዚህ ዋናው መውጫው እያለ ሲወጣ የሆነ ቦታ ነካ ብዬ ሌላኛውን አካል ለምን ቆርጣለሁ? ዋናውን ቆርጬ መገላገል ይሻላል። ዋና መውጫውን፣ ዋና ሽንት መውጫውን ቆርጣ በቃ ሌላውን አካል እናያስልካብ ማድረግ የተሻለ ሆንም እን ከአንተ የሚወጣው ሌላ አካል ዛሬ ታፋዬን ስቆርጥ፣ ነገ እጄን ስቆርጥ፣ ተነገ ወዲያ ጉልበቴ ጋር ጣቴን ከምቆርጥ በቃ አንደኛው ምንድነው? አሁን ካንሰር ብትያዙ እነ ካንሰር አንደኛው ፓርት ቢወጣ ያ ካንሰር እንትን የሆነው ይወገዳል፣ አካላት ወደ ሌላው እንዳያስተላልፍ እንጂ። ይህንን ካንሰር ዋናውን ሶርስ አስቀምጠህ እችኛዋን ሲነካ እችኛዋን ነክቷታል፣ እችን ትቆርጣለህ። እችኛንሽ አሁንም ካንሰር ይህንኛውን ሲነካ እችን ትቆርጣለህ። ሁለቱ ተቆረጡ። የግዴታ ከዚች ጋር ይነካካል፣ አሁንም ትቆርጣለህ። ይህ ተረተረት ነው ወገን፣ ተረተረት ነው። ከምር ሲኒማ ከፍለን ራሱ እንደዚህ አይነት ተረተረት አናገኝም። አፕሪሺየት እናደርጋለን። እንደዚህ አይነት ተረተረት ውስጥ ማንኛውም ነብይ ስለ ሽንት የነካቸው ከሽንት በሽንት ይቀጠላል። በሽንት ከሽንታቸውም እኮ አይጸዱም ስላልክ ነው። ቆይ እኔ ይህን እያመጣሁልህ እንጂ ከሽንታቸው ቦታ በስተቀር ሌላ ቦታ የነካ ከልብሳቸውም ይሁን ካላካላቸው ሌላ ቦታ ከነካ ይቆረጣል አልኩ። ያንን ደግሞ አሁን ላመጣል፣ ተዘጋጅቼ ስላልገባው ይህን ይቅርታ፣ ችግር የለውም። አይ ቆይ አብዱል ከሪም እግረ ቢነካው እግር ይቆረጣል ማለት ነው? እግረ ሙሉ በሙሉ ሳይሆን፣ አንተ ቆዳን የነካ ያንን ቦታ ነው። ከላይ አርል አለ። አርልም ይህ ምንድን ነው? እግረ እግር ሙሉ በሙሉ ሳይሆን የነካበት ይቆረጣል ማለት ነው። ቦታ ቆራጣ ድጋሚ እዛ ቦታ ላይ ከነካ ነቢያቶች የሙሴ ህዝቦች ያንን ወይፈን ባመለኩ ጊዜ ምንድን ነው? እነሱ ላይ ምን ተደረገባቸው? እሱ የተመኙትን የፈለጉትን ተቃጥሎ እንዲጠጡ ተደርጓል። እሱ ሌላ ጉዳይ ነው። ይሄንኛው ሽንቱ እኮ ነው፣ ሌላ ጉዳይ አይደለም። ገናአደም ሽንት ኛ አም ይሄ እኮ ሽንት እ ለይገናኛሌ አዳምጥ። ጣዖትን አቁመ ብርህን ወርቅህን ቀጥቅጠህ ብር እንትና አይ ይሄን ጥጃ ሰርተህ ማምለክና ሽንት ስሸና ተፈናጥቁ ልብስህን ወይም ሰውነትህን ነካህ አንድ ነው። እንዴት ታደርጋለህ? ጣዖት ማምለክ እነሱ ከእዛ እነሱ ላይ ምን ተፈረደባቸው ነው ያልኩት። እነኛ እግዚአብሔርን አንፈልግም አናመልክህም ብለው ጣዖትን አቁመው ብርና ወርቁን ቀጥቅጠው አመለኩ። ይሄንኛው ግን ሽንቱን ሲሸና ነው ልብሱን ወይን እግሩን የነካው እንጂ እያመለከው አይደለም። ከዛ ልክ ሲነካው እግር ትቆርጣለ፣ ሲነካው ታፋውን ትቆርጣ አለ ይሄ ተረተረት ነው። ሶፋኒ ጥሩ ነው። አብዱልከሪም ሳንከፍል በነፃ ምንስቅበት ምርት ተረት ተረት ነው። ወደነዋል። ከዛ ደግሞ እንደዚህ ተቆራርጦ ተቆራርጦ እንደገና ሲቀበር ደግሞ በመዶሻ ይቀጠቀጣል። በመዶሻ እኮ የሚቀጠቀጠው አንቴ ነው። ከአፍሮቹ ከሽንት የማይጸዱት አንቴ፣ ሽንትን ሸንቴ በሱሪ ውስጥ ዝም ብለ የምታስገባ ከሽንት ማጻዳ የማይፀዱት የማይጻዱት አንቴ። አሁን ለምሳሌ አጻዳም አይደለም ነው ሙስሊሞቹ ቆይ፣ ሙስሊሞቹ ደሞ መሐመድ በቀላም መስጊድ ይሰግዳሉ። ከሽንታቸው ካሽንታቾ። መሐመድ ራሱ ከመቃብር ቅጣት ለመዳን ምን ያደርግ ነበር? ጸሎት ያደርገ ነበር አስጥለኝ እያለ ማለት ነው። መሐመድ ሙስሊም ነው? ሙስሊም አይደለም? አብዱል ከሪም ከመቃብር ቅጣት ታደገኝ እያለ ጸሎት ያደርግ ነበር። መሐመድ ሙስሊም ነው? አይደለም? ነብዬ። ማይክን አንሳው። እኔ የተረጠረት እኮ አይመለከተኝም። የእናንተው ቅጣት ነው ይሄ። እኛ አይደለም ሙስሊሞቻችሁ የሚመለከት ነው። መሐመድ ከመቃብር ቅጣት አስጥለኝ እያለ ጸሎት ያደርግ ነበር አልነበረም? ያደርጋል ታዲያ። ታዲያ መሐመድ ክርስቲያኑ ሆኖ ነው እንዴ? ኤንዌስ ቀጥል ፕሮፌት ፓ ባይ ቱ ግሬቭ ቀጥላ ነው ያ በነገራችን ላይ ሽርክ በእስልምና የመጀመሪያው በጣም ሜጀር ሲን የሚባለው አንደኛው ሽርክ ነው፣ ወይም ደግሞ ጣዖት አምልኮ ነው ብለው ሙስሊሞች ይናገራሉ። ነገር ግን የመቃብር ቅጣት ዋናው ምክንያት ምንድን ነው? ሜጀር ሲን አይደለም ብለው ሀዲሳቶች ይናገራሉ። ከዚያ ውስጥ ምን ይላል? ደ ፕሮፌት ፓስድ ባይ ቱ ግሬቭስ። ሙሐመድ በሁለት መቃብሮች መካከል አለፈ ይላል። ሂሴድ ዲስ ቱ አር ቢንግ ፐኒሽድ። እነዚህ ሁለት መቃብሮች ውስጥ ያሉት እየተቀጡ ነው አለ ናት ቢኢንግ ፐኒሽድ ፎር ሰምቲንግ ሜጀር ሲን፣ እነዚህ የተቀጡት ያሉት በጣም በትልቅ ሀጢያት ወይም በትልቅ ወንጀል አይደለም። አስ ፎር ዲስ ዋን ሂ ውድ ኖት ፕሮቴክት ሂምሰልፍ ፍሮም ሂስ ዩራይን፣ እየተቀጡ ያሉት በሽንታቸው ምክንያት ነው እንጂ ጣዖት ስላመለኩ ነው ወይም ደግሞ ሌላ ትልቅ ወንጀል ስለሰሩ ነው የሚል ነገር የለም። የመጀመሪያው ማለት ነው። የመጀመሪያው አንተ አዱአረ ይቻላ ሱሪህን ከነካ አንተ የመጀመሪያው ትልቁ የመቃብር ቅጣት የሚደርስብህ አንተ ነህ እንጂ ጣዖት የሚያመልኩ አይደሉም። የመጀመሪያው ተቀጭ አንተ ነህ። ተጠንቅቀሽ ነው። እስቲ ወደ ዛ ይዘህ አድርገው። ተጠንቅቀ ፋቅም ከሽንቱ የማይጸዱት ካፍሮች ናቸው። ለዛ ነው የማይሰግዱት የማይ ያኛው የሚያሳየው እኮ አራስ አላህ ራሱ ሲያዝ ረሱልን ሰለላሁ ዐለይሂ ወሰለም መቃ መቃ ካሊድ እንኳን እንደማመጣ ኤንኤስ እና ትቀጣ ነው በመቃብር ውስጥ። ይሄን ተረት ተረት ወደነው አለ አብዱር ከሪም። ይሄ ግን ተረት ተረት ነው። አስቂኝ ተረት ተረት የሆነ ሆነ የፈጣሪ ያልከው አካል ጨካኝ እና ፍታዊ እያልሆነ አዛኝና ምህረት የሌለው ገና ለገና ሰዎች እንትን ሲሸኑ ልብስ ነክቷቸዋለና ብሎ በመቃብር ውስጥ በመዶሻ የሚቀጠቅጥ በዘጠና ዘጠኝ ድራገኖች እስከ ቅያማ ቀን የሚያስበላ በዚህ ውስጥ እንትን ጨምሮ በብረት በዚህ ጨምሮ በመቀመጫቸው የሚያወጣ ከዛ ደግሞ ትልቅ እየተራራ የሚያህል አለ። አናታቸው ላይ ጭንቅላታቸው ላይ የሚጭን የሚፈጠፍጣቸው ማለት ነው። ክችል ያደርጋቸዋል። ከዛ ፍትፍት ስል ጭንቅላታቸው እንደገና መልሶ ይሰራቸዋል። እንደገና ደግሞ አሁንም እንትን ይላቸዋል። ምን ሽንት ነክቶሃል ብሎ ማለት ነው። ይሄ የአምላክ ያል ብለህ የምታመልከው ምናህል ፍታዊ እንዳልሆነ፣ ምናህል አዛኝ መሃሪ እንዳልሆነ፣ ምንም እዝነት የሚባል ነገር የማያቅ እንደሆነ የሚያሳይ ነው። ራሱን እንድታመልከው ወደ ፈቅደ እንድትከተለው ሳይሆን ገና ለገና ሽንት ነክተሃል አለካህን ብሎ በመዶሻ አናትህን የሚቀጠቅጥ ነው። የኔና ያንተ ጌታ ግን እውነተኛው ክርስቶስ ሁሉ ዓለም ቤዛ ሆነው የመጣው በመስቀል የተሰጥሎ እንኳን እሱን እየወጉት እሱን እየወገሩት እንኳን የሚሰሩትን አያውቁምና ይቅር በላቸው እያለ ስለነሱ ይቅርታን ይጠይቅላቸው ነበረ። ይቅርታን መጠየቅን ያስተምራቸው ነበር። እኔ የዋህ በልቤም ቅን ነኝ እያለ የዋህነትን ቅንነትን ለነሱ ያስተምራቸው ነበረ። ለነሱ ቤዛ ሊሆናቸው መጥቶ እነሱ ሲወግሩት እነሱ ሰቀል ብለው እንደው በኃይል ባይችሉትም እንደው ራሱን አሳልፈው ሲሰጣቸው እንደዛ ሲያደርጉ ፍቅርና ትትናን ያስተምራቸው ነበር። ይህንን ትትናና ፍቅር የተማረው እስጢፋኖስ ጌታው እንዳስተማረው ያደርግ እናያለን። በሐዋርያት ስራ ምዕራፍ ሰባት ላይ ማለት ነው ቁጥር ከሃምሳ አካባቢ ጀምሮ ያንተ ጌታ ግን ሽንት ነክቶሃል ብሎ ትልቅ እየተራራም ያህል አምጥቶ ጭንቅላት ላይ ይጭንበዋል። እስከ ቅያማ ቀን ደግሞ በመዶሻ ናትን ይወግረዋል። ይሄ ፍታዊ ያልሆነ አምላክ መገለጫው ፍቅር እንደማያውቅ መታወቂያው ነው፣ አንድም ሽንት ነክቶሃል የሚል ነው። ሌላም ብዙ አስቂኝ ነገሮች ያሉት የመቃብር ቅጣት ከማስቀጣት አንዱ ካሊድ እንኳን እናመጣ ካሊድ፣ ይመስገነው ይሰማል። እንኳን ደህና መጣ። ኦኬ፣ መቃብር ቅጣትን እንዴት ታየዋለህ? አሁን የገባሁት በደንብ አልሰማውም። በደንብ ስለ መቃብር ቅጣት ታውቃለህ? ያላቁ ሽንትህን ስሸና ልብስህን ከነካ በመቃብር ውስጥ ትቀጣለህ። በመዶሻ ትቀጠቀጣለህ። ኦራይት እሺ፣ በቃ አብዲ ቀጥል። ሜይ ቢ ከስሮንና መደማዳምጥና ነው አብዲ አብዲ ከሌለ የለህም ነው ማሚ። አብዲ ይሰማል፣ ሰማልኝና ይሰማል። ሚስራ ሴና፣ ፕሪንሰስ ሁላችሁ ነው ሰላም ብያለሁ። እንደት ናችሁ? ከመቃብር ቅጣት ያስመለጣችሁ ጌታ ጌታን አመስግኑ። ሴቶች እንደት ነው? እሱ እናንተስ እንደት ነበረ? እናንተን አይመለከትም። የቅጣት ምክንያቱም ጾታ አለየም። ባይዜይ ሴቶች ናቸው መጥተው የመቃብር ቅጣት ትድኛ ያለሽ ያሏት አደላ አይሻል። ሴቶች የሚቀጥሩበት ጊዜ ወንዶችን ብቻ የሚመለከት አይደለም። ድንጋይ ይዞ ሲንጎራደድ የምናየው ግን ወንዱ ነው። ከመቃብር ቅጣት እንድድኝ ብለው የነገሯት ሴቶች ናቸው ላይሻ ራሱ። ስለዚህ ሴቶች ማሌት ፕሪንስስ ሴና ሚስራ ከመቃብር ቅጣት አምልጣችኋል። ከእንደዚህ አይነት ተረት ተረት አምልጣችኋል ደስ ሽንት ነክቷቸዋል ብሎ ተራራም ያህል ጭንቅላት ላይ ሲፈጠፍጥ ማለት ነው። ተዛ ሽንት እንዳይነካ ታፋህን፣ ሽንት እንዳይነካ በድንጋይ ስፈትግ ሃው